እንትን የሃይማኖት ልብሱን ሲለብስ አይታችሁታል። ቆንጆ ነው። ፈለገ የሚባለው አስተማሪ እና በ በብዙ ነገር ፓስተር ቢሆን የተጸለየበት ዘይት ነው እየቀባ የጸለያት ነበረ። ግን አሁን ፈለገ እንደ እሱ አይነት እንደ ፈለገ አይነት ሰው የለም። ይህ ተረጋጋ ወንድ ምናምን እንደ ዛግቢ ዝም ያለ ወንድ የለም። ዲያቆኗው ድቁና ነው የሚባሉ ልብስ ለብሶ ምናምን አየሁልሽ። ቤት ታየን፣ እንዴት አባቱ ያምራል። እሱን አሁን ብታገቢ በቃ ዘጭ ከዘን አንድ ልጅ ትወልዳላችሁ፣ ትደቅማላችሁ። በቃ ያማረ ውሽ ስማ፣ እንዴት ያምራል! ምንድነው ይሄ አብራት የቤት ጋ አብሮ ቢኖረው ደግሞ ባል ነው እንዴ? አኖ ጀሪ ነው ያለኝ ጓደኛ ያለኝ ወይ ውሻ ባሏ ምናምን ተወው። ያልተማራችሁ ሰዎች ናችሁ እናንተ፣ ሂዱ፣ አቢባ ቤት ሂዱ። ሐቢባ ቤት ሂዱና ደፈርሻው አስረገዘ። በሉ ያ ፈለገ፣ ደስ ይላል። ድንግል ነው የሚያገባው። ፈጣሪ ድንግልናውን ይመልሳል። ቱርክም እንሄዳለን እናስመልሰዋለን። የምሬ ነው። ፈለገም ብታገባ ግን ደስ ይለኛል። እኔ አነስ ለኔ በጣም ደስ ይለኛል። እሱ ባል አይደለም፣ ፈለገ ነው ባል። ፈለገ የሚባለው አይነት ባል እሱ ነው። ይሽ አሁን ፈለገን ብታገቢ ኢንተርኔት ላይ ሞር ላይክ ግሬስ ያለው ነገር ነው፣ እንድሰር የሚፈቅድልሽ ስድድብ ውስጥ አትገቢም፣ ኢንተርኔት ላይ ያለሽን ነገር ኦልሞስት ናይኒ ፐርሰንት ይቆርጠዋል። ፋሚሊ ምናምን ይኖርሻል፣ ካልም የሆነ ላይፍ ይኖርሻል። ይሄኛው ግን እኮ ሂጂ ውጪ ተሳደቢና ብራምጭ የሚልሽ ባል፣ ይሄ ባል አይደለም። ይታየሽ ባል አይደለም። ፈለገ ፈለገ ጌታን እንደ ፈለገ አይነቶቹ እንደ ፈለገ አይነቱ እውነት ያ ሲታይም ያምራል፣ ያኮራል። ለቤተሰብም እራሱ ደስ ይላል። ጋሽ የሆነ ሰው ደስ ይላቸዋል። እርግጠኛ ነኝ እሱ መታገል ነገርኳችሁ እኮ በቃ ደስ ይላል። ስርዓት አለው፣ ወንድነት አለው፣ ጨዋነት አለው፣ ቆንጅዬ ነው፣ እውቀት አለው። ያ ያ ይሄ ወጥተሽ እንጂ ተሳድበሽ ገንዘብ አምጪ እሱም ሲመቸው መጥቶ የሚሳደብ አሪፍ ነው። እኔ አይ ላይክ ሰው ፈለገ። ላንች ላንች ኦፍ ኮርስ እጮኛ አለችው። ስቲል ቻንስ አለ። እጮኛ አላ ሚስት አይደለች። ቻንስ አለ ቻንስ አለ። አልዘርኩ ባ አሁን እኔ ይሄንን ስላልኩኝ አሁን ምንድን ነው ችግሩ? አሁን እኮ እኔ አሁን ይሄ ክፋት አለው ምቹ፣ ይሄ እኮ ክፋት ክፋት አለው። ስለዚህ አገልጋይ ድንግል ነው የሚያገባው? ምናምን ዘመኑ ተቀይሯል። እውነት እና እኔ እንደሱ አይነት ነገር ነው ማይልሽ። እኔ ቆንጆ እንደሱ አይነት ነገር የተረጋጋ ወንድ የለም። ሱሪውን ከፍ እያረገ ምናምን የሚሮጥ ወንድ ምን ይሰራልሻል? ይሰራልሻል? አሁን ያኛውን ሳስበው ቤት ውስጥ ያለው ሱሪውን ከፍ እያረገ የሚሮጥ ይመስለኛል። እንደዚህ እንደዚህ የሚሮጥ ሱሪውን ኮ ኋላ እንደዚህ ከፍ እያረገ ማለት ነው። እሱ ደግሞ አይመጥንሽም እንጂ የሚመጥንሽ ፈለግ፣ እንደ ፈለግ አይነቱ አቤልም። ላይክ የሚባለው ደግሞ አለ። እሱ ደግሞ ይሄ እኮ ይሄ የቲክቶክ ስትሪፐር ነው። እሱ ደግሞ በሶስት ዶላር ቼት የሚያረግብሽ እኮ ነው ይሄ። በሶስት ይሄ ምትለዋ እንትን ሌላ ሴት ቢስምና ማለት እንደዚያ ወንድ ምን ይሰራልሻል? የቲክቶክ ሸቀይ ያ ስለዚህ እንደ ፈለገ አይነት ወንድ ጠና ያለ ወንድ ሲያወራ አይኑ ሚያምር ሲያወራ ስርአት ያለው ፈገግታው ሚያምር፣ ንግግሩ ቁጥብ፣ ቃላት አመራረጡ ጠንካራ። እንደዚህ አይነት አሁን ይሄ ፈለገ የልጅሽ አባት ቢሆን ይሻልሻል ወይስ ቤትሽ ውስጥ ያለው ስታስቢው ቤት ታየ ጌታ። ፈለገ የልጅሽ አባት ቢሆን አሁን ፈለገ